አሁን ላይ ቪዲዮ እንደምንመለከተው ኪራ በጣም ከፍቶታል። በጣም ነው ያዘነው። ምክንያቱም ጽናት እንድትዋረድበት ስለማይፈልግ ጽናትን በጣም እንደሚያፈቅራት እንደሚወዳት፣ ባለፈው በአደባባይ ሁለቱም እንደሚፋቀሩ በግልጽ ተናግረው ነበረ። ነገር ግን ቤቲ የሁለቱንም ፍቅር አሁን ላይ አደፍርሳለች ማለት ነው። ሰላም ሰላም! ውድ ሀገሬ ልጆች በያላችሁበት ስፍራ የእግዚአብሔር ሰላም ይብዛላችሁ፣ አገራችንን ሰላም ያደርግልን። በሀገር ውስጥም እንዲሁም ከሀገር ውጭ ያላችሁ በአለም እግዚአብሔር አምላክ ይጠብቃችሁ። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም አዳዲስ መረጃዎችን አዳዲስ ቪዲዮዎችን ይዤ እንድመጣ ዘንድ ሁላችሁም አበረታቱኝ በአክብሮ ትጠይቃችኋለሁ ማለት ነው። አበረታቱኝ እና የጽናት ድራማ እንደኔ ሱስ ሲሆነባችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ፣ ማለት ነው። እንዲሁም ይዤላችሁ የምመጣው አዳዲስ ቪዲዮ እንዲደርሳችሁ አዳዲስ መረጃ እንዲደርሳችሁ ማለት ነው እና አሁን ላይ ኪራ በጣም እንደከፋው ሁላችንም አይተናል። እንዲሁም ፊቱን እንዲሁ ስናይ ነው ማዘኑ የሚነበበው ማለት ነው። ነገር ግን በጥቂቱ ጽናት ብትረዳውም ያለውን ነገር ቀስ በቀስ እየደረሰች ነው አሁን ላይ። እንደውም ካለችበት ማለት ነው፣ በፊት ካለችበት ተከራይታ ካለችበት እንደውም ማለት ነው መኖር አለብኝ። ቀጥታ ኪራ ጋር መጥቼ ነገሮችን ማጣራት አለብኝ። እሱስ ለምንድ ነው የማይነግረኝ ይሄንን ነገር? ቤቲንች ያደረገችው እንጂ ኪራ ይሄንን ሊያደርግ አይችልም እያለች ነው አሁን ላይ፣ ምክንያቱም ስልክ ተደወለላት ለማን ለጽናት ማለት ነው ለጽናት ስልክ ሲደወልላት ከዛም በኋላ ይሄንን እኮ ኪራ ያደረገው ላንቺ ደህንነት ነው እንጂ ኪራ አንቺን ጠልቶሽ አይደለም ስለዚህ ኪራን ትራቂው ብላለች ማለት ነው እኔ እንደሚመስለኝ ከሆነ ሰራተኛዋ አንድነት ትመስለኛለች ምክንያቱም ይሄን ሁሉ ሚስጥር የምታውቀው አንድነት አንደኛ ሁለተኛ ደግሞ ይሄን ተንኮል እየሰራች ያለችው ቤቲ ቤቲ ከማን ጋር ነው የምሰራው ከአንድነት ከአዲሷ ሰራተኛ ጋር ነው ማለት ነው እና ስልክ ደውላ ያው ከዛ ለጽናትዬ ኪራና ትራቂው ኪራ ላንቺ አሁን ላይ አዝኖልሽ ነው ስለዚህ እንዳትሪቅ አለች እና ጆሮዋ ላይ ስልክ ስጠረቅምባት ማነች እኔም መቆጠርጥር ያለውኝ ይህንን ድርጊት ቤቲ እንደምታደርግም ስጠረጥርም ነበረ። ስለዚህ ኪራ ወዶ እንዳልሆነ ተረዳች ማለት ነው። ሙሉ በሙሉ ባትረዳም፣ ነገር ግን ለጊዜው ጥቂቱንም ቢሆን ተረድታለች። እንደውም እንደዚህ ተመልከተኝ፣ እኔን እያየህ ተናገር አውራ እንጂ አፈቅርሻለሁ፣ እወድሻለሁ ያልከኝ የማስመሰል ነበር? እንደ እኔና ያንተ ፍቅር ለሳምንት ነበር እንዴ? ለምንድን ነው የማታናግረኝ ስትለው፣ እሱ ደግሞ ራቂኝ፣ በቃ እኔ ላንቺ የምሆንም የምገባሽም ሰው አይደለሁም። ከዚህ በፊት እኔ ላንቺ እንደማልጠቅምም በድጋሚም እንደምሰብርሽ ተናግረሽ ነበረ። ይሄ ይሆናል ብዬም ደግሞ አላሰብኩም። ስለዚህ እኔ ላንቺ የምሆንሽ ሰው አይደለሁም እና ራቂኝ አላት ለጽናት። እና እሺ፣ ግልጹን ንገረኝ ምንድን የተፈጠረ የተፈጠረ ነገር ካለ ንገረኝ ስትለው፣ እሱ ሊነግራት አልቻለም። ልክ ምንም እንዳልተፈጠረ ምንም በቃ እንደሌለ ነገር ነው እሱ እየተናገረ ያለው ለጽናት ማለት ነው። ነገር ግን እኮ ይወዳታል ጽናትን። ደግሞ ከእሱ እንድትርቅ የሚያደርገው ምንድን ነው? ይሄ ሚስጥር በአደባባይ እንዲወጣ ጽናት እንድትዋረድ ኪራ በፍጹም አይፈልግም። ቤትን ራሱ አሁን ላይ እያስጠነቀቃት ነው። እኔን እንደፈለግሽ ልታረጊ ትቻለሽ፣ ነገር ግን ጽናትን ብትነኪ እገልሻለሁ እያለ ያስፈራራታል ማለት ነው እና አንድነትም ደግሞ ቤቲን ተንኮል በደንብ አርጋ ስላወቀች አሁን ላይ ያው ዞሮ ዞሮ እኔ እንደሚመስለኝ ከሆነ አንድነትም ጽናትን የምትደግፍ ይመስለኛል ማለት ነው። ምክንያቱም የቤቲ ተንኮል በጣም ከመጠን እያለፈ ነው። ሰራተኛዋን በቢል ላይ ያስፈራራቻት ነው። ውሃ ትደፋባታለች። በቃ እያሰቃየች ትገኛለች። እንዲሁም በቃ ምን ልበላችሁ እና አሁን ላይ ምክንያቱም ያለውን ሚስጥር በሙሉ እያንዳንዱን የምታውቀው ማነች? አዲሷ ሰራተኛ ነች። በሙሉ ማለት ነው ይሄ የሚደረገው የሚካሄደውን ነገር በሙሉ አዲሷ ሰራተኛ አንድነት ስለምታውቅ፣ እኔ እንደሚመስለኝ ከሆነ ስልክም የደወለች እሷ ናት። ጽናት ግን ማን እንደደወለላት አላወቀችም። ማን ልበል ብትልም ያ ሰው የደወለላት ሰው ግልጽ ሊያደርግ አይችልም። እኔ እንደማስበው ከሆነ ሚስጥሩን የምታውቀው አንድነት ስለሆነች፣ ኪራንችን ጠልቶሽ አይደለም ራቂ የሚልሽ ለአንቺ አስቦልሽ ነው ብላ ሁለት ቃላት ብቻ ተናገረችና ስልኳን በጆሯ ላይ ዘጋች። ከዛ ጽናትም ምን አለች? እኔ ጠርጥሬ ነበረ፣ ቤቲ ነች። የሆነ ነገር አድርጋ ነው የሆነ ነገር ተፈጥሮ ነው እንጂ ኪራ እኔን ሊጠላኝ አልች አይችልም፣ ማለች ማለት ነው። ስለዚህ አሁን ስለ ኪራ ማሰብ አለብኝ ብላ ከተቀመጠችበት ከጓደኛዋ ጋር ተመካከረች ማለት ነው። ምሩም ደግሞ አይዞሽ እያለቻት ስታበረታታት ነበር፣ ስታጽናናት ነበር ጽናት ማለት ነው። እና ከማን ጋር ከጓደኛዋ ጋር መመካከር ጀምሮ ማና ጽናትና ጓደኛዋ ማለት ነው። እዛ ተክራይታ ያለችበት ቦታ ከዛ በቃ እኔ መከታተል አለብኝ እየተደረገ ያለው ድርጊት ምን እንደሆነ ለማወቅ ያህል ወደ ስራዬ ቦታ መመለስ አለብኝ አለች። ያው መጀመሪያ ፍቅር ጥያቄ ሲያቀርብላት ነው ቤቱን ጥላ የወጣችው እና እሱ ውጭ ብሎ አባሯት አይደለም ጽናት የወጣችው እና እዛው ተመልሼ ችግር የለውም እችለዋለሁ እና ያለውን ነገር እያንዳንዷን ነገር እከታተላለሁ ብላ ከዛ ወስና የመጣችበት ምክንያት ያለውን ነገር ለማወቅ ነው ጽናት። ምክንያቱም እዛ ሁና ማለት ነው ከጓደኛ ከጓደኛዋ ጋር እዛ ሁና ምንም አይነት ነገር መረጃ ሊደርሳት አይችልም፣ ልታውቅም አትችልም። ነገር ግን በአጠገቡ ሆኜ ያለውን እያንዳንዱን ነገር መረጃዎችን በቃ መከታተል አለብኝ። እነሱ እንኳን ለእኔ መንገር ባይፈልጉ፣ ኪራ ለእኔ መንገር ባይፈልግ እንኳን ይህን እያንዳንዱ ነገር እደርስበታለሁ ብላ ወስና ተከራይታ ካለችበት ተመልሳ መጣች። ተሰብስበው እያሉ ስትመጣ። ከዛ ኪራ እኔ በደላላም ቢሆን ስራ አስፈልግልሻለሁ ከእኔ ራቂ፣ ከዚህ ቤት ራቂ ያላት ማለት ነው። ምክንያቱም የተፈጠረውን ነገር ጽናትዬ ከሰማች እንደምትደነግጥን በድጋሚ ደግሞ እንደምትጎዳ ደግሞ ደጋግሞ ደግሞ እንደሰበራት ስለሚያቅ ይሄንን ነገር ይሄን ሚስጥር ደግሞ ምሰማ ከሆነ በድጋሚ ጽናት ትጎዳብኛለች በማለት ነው። እሱ ራቂ ከኔ እያለ ያለ እንጂ ጽናትን ጠልቷት አይደለም ኪራው ማለት ነው። በጣም ነው የሚወዳት በነገራችን ላይ እሷ ስለሚሳሳላት ነው ከእኔ ራቂ እያለው ያለው ምክንያቱም ይሄ ሚስጥር እንዲወጣ አልፈለገም። ይሄ ሚስጥር እንዳይወጣ ነው ቤቲንም እቤት ውስጥ ያስገባት ማለት ነው። ሁላችንም እንደተረዳ ነው፣ ቪዲዮን እንደተመለከትነው ማለት ነው። ሰራተኛዋ ዞራ ዞራ እኔ እንደማስበው ለጽናት እየምታግዝ ይመስለኛል። ይሄ ነገር ያው ቢፈጠርም፣ ዞሮ ዞሮ ኪራና ጽናት አንድ ይሆናሉ ብዬ ተስፋ አደርጋለሁ ማለት ነው። አሁን ላይ ያው እነሱ እንዲራራቁ ያደረገው ድርጊት ያው እሚያውቁት ቤቲ አንደኛ ሁለተኛ ሰራተኛዋ ሶስተኛ ደግሞ ኪራ ሌላ ማንም ሰው አያውቅም ይሄን ሚስጥር ማለት ነው። ሶስቱ ናቸው የሚያውቁት ስለዚህ ይሄን ይሄ ሚስጥር ዞሮ ዞሮ መውጣቱ አይቀርም። አሁን ላይ ደግሞ ደስ የሚለው ነገር ሰራተኛዋ አንድነት ያው የቤቲን ተንኮል በጣም በደንብ አርጋ ስለምታውቅ፣ እንድቹ ሰራተኛ ደግሞ ታሰቀያታለች። አንዴ ዋ ትደፋባታለች፣ አንዴ ገልሻለሁ ትላለች፣ አንዴ ታንቃታለች፣ እስከ ክሽን ድረስ ሄዳ ማለት ነው። በጣም እያስጨነቀቻት ነው አሁን ላይ ማለት ነው። እና ምን ብታደርግ ጥሩ ነው እትዬ አለቻት ልብስሽንም እኮ አጠብኩኝ፣ እንዲሁም ደግሞ ሱሪሽንም አጠብኩኝ አለቻት። ከዛ ስትላት አበደች ቤቲ። የትኛውን ሱሪ ነው ያጠብሽው? የትኛውን ሱሪ ነው? እኔ እንጃ በቃ ትንሽ ቆሸሽ ብሎ ነበረ አጠብኩኝ አለች። ለካም ሱሪ ውስጥ ጽናትን ለማዋረድ ያው የቀረጸችበት ቪዲዮ ፍላሹ እዛ ውስጥ ነው ያለው ማለት ነው፣ ሱሪ ውስጥ ማለት ነው። ኪሷ ውስጥ አርገዋለች። ለካም ይበላሽና ይሄ ፍላሽ ይበላሽና አንቺን ነው ምገልሽ አንቺን ነው ማጠፋሽ ብላ ዛተችባት። ውሃ ደፋችባት። ሰራተኛዋ በጣም ደነገጠች። ምክንያቱም ይሄንን ድርጊት ያደረገችው ሁሉንም ሚስጥር ሰራተኛዋ ስለምታቅ ነው። አንድነት ማለት ነው ያለውን ሚስጥር ስለምታቅ ነው እንደሚመስለኝ ከሆነ ፍላሹን አውቃ ያጠበች ነው የሚመስለኝ ምክንያቱም ለጽናትና ለኪራ ደህንነት ስትል ማለት ነው። ከዚህ በፊትም ወይኔ ፍቅራቸው ሲያስቀና ብላ ለቤቲ ስትናገር፣ እኔ አድርጌ ያልኩሽን አድርጌ እንጂ የእነሱን ፍቅር እኔ እንድትነግርኝ አይደለም የጠራሁሽ ብላ ሰራተኛውን አስፈራረቻት ማለት ነው። እና ስለዚህ ለጽናት ደህንነት ያህል ሁለቱን ደግሞ አንድ ላይ እንዲገናኙ ብላ ይመስለኛል ፍላሹን እስከነ ሱሪው ያጠበችው ማለት ነው። እንደውም እግዚአብሔር ይስጥሽ ማለት ነው። እግዚአብሔር ይስጥሽ አንድነት ለምን ይመስለኛል ምክንያቱም፣ እያንዳንዱ ሚስጥር የምታውቀው አንድነት ናት። እያንዳንዱ እየተካሄደ ያለውን ነገር በሙሉ አንድነት ታውቀዋለች። ስለዚህ ነው ጽናትን አትራቂው ኪራ ራቂ ያለሽ ለአንቺ ብሎ ለአንቺ ደህንነት ብሎ ነው ይህን ሁሉ ድርጊት እየፈጸመ ያለው እንጂ ጠልቶሽ አይደለም እኮ ያፈቅርሻል ብላ በጆሮዋ ላይ ጥርቅም ያደረገችው ማለት ነው። ማናት እኔ ያው፣ ስሟን ግልጽ ባታደርግም፣ ይሄን ሚስጥር የምታውቀው አንድነት ስለሆነች አንድነት እራሷ ትመስለኛለች እና ስሟን አልተናገረችም። በነገራችን ላይ ሁለት ሶስት ቃል ብቻ በስልክ አወራቻትና ስልኩን ጆሮ ላይ ዘጋች ማለት ነው። በስተ መጨረሻም ደግሞ ልብስ እያጠበች የቤቲን ሱሪ እትዬ እኔኮ ልብስ አጠብኩልሽ ሱርሽንም አጠብኩልሽ ስትላት የትኛው ሱሪ አለች ቤቲ። በጣም ደነገጠች፣ ፌን ተነቀለች። በቃ ልበላት ከዛን ሱሪው ትንሽ ቁሸሽ ብሎ ነበረ አጠብኩትኝ ከነ ፍላሹ ጭምር። የምን ፍላሽ ነው ትዬን አላውቅም፣ ማለቻት ማለት ነው ልክ እንደማያውቅ ማለት ነው አስመስላ። እኔ ማውቀው ነገር የለም ብትላትም ቤቲ በቃ ልትበላት ልትበላት። ይሄ ፍላሽ አንድ ነገር የሆንና የማይሰራ ከሆነ አንቺን ነው እምገልሽ ብላ ዛተችባት ማለት ነው። ቤቲ በድጋሜ ማን ላይ አንድነት ላይ ማለት ነው። እናም ሲቀጥል ኪራ በጣም ተበሳጭቶም ስለነበረ ጽናት በቃ ስትርቀው በጣም እንደምትናፍቀው እንዲሁም ደግሞ በቃ ከፅናት ፍቅር የተነሳ በተፈጠረ ነገር የተነሳ አሁን ላይ ኪራ በቃ ጠጥቶ ሰክሮ ሳለ መሬት ላይ ቁጭ ብሎ ነበረ። ሰራተኛዋ ደግሞ ሮጣ መታ ብድግ አደረገችው። ስታነሳው ለምን ታነሽኛለሽ ተይኝ ሲላት፣ እንዴ እኔ እኮ እንዴ አለቃዬ እኮ ነህ ምን ችግር አለው እንደዚህ ስትቀመጥማ፣ ዝንብያ ላይም ብላ ከመሬት ላይ ከተቀመጠበት አነሳችው ኪራን ማለት ነው። ማን አንድነት ማለት ነው። ሰራተኛው ከዛን ያችን ሰይጣን እንዳጠሪልኝ እምለብሶ ካለ ሄደሽ ይዘሽ ነኝና አልብሽኝ ነኝ። እዚህ ሶፋ ነው እምተኛው አለ። እንደዛም ሰክሮ ማለት ነው። የሰከረበት ምክንያት አንደኛ ጽናት ከጎኑ ርቃለች የለችም። ሁለተኛ ከቤቲ ጋር ብሞት ብሞት ብሞት እኔ ከእሷ ጋር አልተኛም ብሎ በእሷ ፊት ለፊትም ወስኗል፣ በቤቲ ፊት ለፊትም። ምክንያቱም በመካከላቸው ፍቅር የለም። ቤቲ ብታፈቅረውም ወይ ደግሞ የበቀል ፍቅር ቢሆንም ኪራ ግን አንድም ቀን አፈቅርሻሉ ብሎ የኔ አትሆኝም እኔ ላንቺ ልሆንም አልችልም አንቺ ብታፈቅርኝም እኔ አንቺን ላፈቅርሽ አልችልም ነው ከዚህ በፊትም ያለው ማለት ነው እና በቃ የሰከረበት ምክንያት ጽናት ከጎኑ ስለራቀችው ጽናት እንደውም ናፍቃኛለች ሲል እና ቤተሰቦቼ አሁን ላይ በቃ ከእኔ ራቂ እያላት ነው ማለት ነው ከእኔ ራቂ አልፈልግሽም እያላት ነው ኪራ ማንን ጽናትን ማለት ነው አውቆ እኮ ነው እንደዛ የሚለው ጠልቷት አይደለም ያው ሁላችንም ቪዲዮ እንደተረዳ ነው ማለት ነው የምር ጽናትዬና ኪራ አንድ ላይ ሆናሉ ብዬ ተስፋ አደርጋለሁ። ስለነበረን ቆይታ አመሰግናለው። በጣም ነው ምወዳችሁ። ባይ ባይ